የሁሉ እንዲሁም ፍላጎት ቻርነ እኔ ይሄ ነገር እንዳይፈጠር በጣም ብዙ ነገር አድርጌ ያለው፣ ግን አልቻልኩም። አሁን ከዚህ የከፋ ነገር ከመፈጠሩ በፊት ሄደሽ ንገሪያቸው። ሚኪ፣ ሁሉም ነገር እገዳለሁ የሚገባው አልችልም። ይኸውልሽ፣ የሳሩን ጉዳይ ለእኔ ታዩ። አንቺ ሄደሽ ይህን ጨርሽ። ጣልቃ መግባት አልፈልግም። አምላኬ ሆይ፣ ቆይ፣ ምን ጉድ ነው? እሻው፣ ምንድ አደርገው? ዳዊትና ህይወት እህትና ወንድም መሆናቸው ቢታወቅም፣ እነርሱ ግን ባለመታዋወቃቸው ምክንያት ወደ ፍቅር እያመሩ ነው። ሚኪ ይሄ ነገር በጣም አሳስቦታል። እባክሽን ፍጠኝ፣ ሩት፣ አሁኑኑ ግልጹን ተናግረሽ ማስቆም አለብሽ አለበለዚያ ግን ጉዳዩ ከባድ ነው እያለ ከአሁኑኑ ማስቆም እንዳለባት ሩትን እያስጠነቀቃት ይገኛል። ሩት በምን አይነት መንገድ ሁለቱን መለያየት እንደምትችል ግራ ተጋብታለች። ታሮንም የህይወትን ስቃይ እያባዛችው መጥታለች። እባክሽን እያሳመምሽ ነው በማለት ጸጉሯን ጠምዝዛ ይዛት ሳለ እንድትለቃት ብትነግራትም ይህማ ቁንጥጫ ነው፣ አንቺንማ በጩቤ ነበር የሚገባሽ። በጣም ወስላታና ባለጌነሽ እያለች ስቃዋን አብዝተዋለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ የህይወት መንገድ ክፍል 49ን የምናይ ይሆናል። ሚኬ ሩትን ሲስማት ህይወት በር ላይ ቆማ ትመለከት ነበረ። ታዲያ ዛሬ ሚኬ ሲስምሻ አይቻለሁ። ከዚህ በፊት የሆነ ግንኙነት እንደነበራችሁ ያመላክታል። እናንተ ትተዋወቃላችሁ ማለት ነው። ፍቅር በጣም ደስ የሚል ነገር ነው። እናም ብቻ እንዳትጎጂ በጥንቃቄ ማስተናገድ ይኖርብሻል እያለቻት ነው ሂዊ ሩት ግን ከዚህ በፊት ከሚኪ ጋራ ምንም አይነት ትውውቅ እንደሌላቸውና አሁን ሚኪን ያወቀችው ወደ እነሱ ቤት ሲመጣ እኩል ከእነሱ ጋር እንደሆነ አሁንም ቢሆን በመንገድ ሲሄዱ ድንገት የተጋጩ በመሆኑ እንጂ በፍቅር እንዳልሆነ ለማስተባበል እየሞከረች ነው። ይህም ሁኔታውን መናገር ከደበረች ችግር የለውም። ለማንኛውም ግን እስኪ ዛሬ ስራ ከሌለች ወደ ደብረ ዘይት ብንሄድ ምን ይመስልሻል? አለቻት። ሩትም ደብረ ዘይት ምን ልታደርጊ ነው የምትሄጁው? አለቻት። የቤተሰቦቿን አድራሻ ከሆነ ሰው መልእክት እንደደረሳትና አባቷን በህይወት እንደሌሉ ነግረዋት እንደነበረ ለሩት እየነገረቻት ነበር። ሩትም ታዲያ ለምን የሚቀድመውን ጉዳይ አታስቀድሚም? የልጅሽን ጉዳይ፣ እንዲሁም ይሳሮንን አለቻት። በልጅ ጉዳይ ተስፋ ቆርጫለሁ ከዚህ በኋላ የማገኛት አይመስለኝም ሳሮንም አንዴ ብቻ ይቅርታት አድርግልኝ እንጂ ከዚህ በኋላ ቤተሰቦቼን ፈልጌ አግኝቼ ከነሱ ጋር ቀሪ ህይወቴን ማሳለፍ ነው የምፈልገው ትላት አለች ህይወት። ሩት የዚህን ጊዜ እርግጠኛ ነኝ የምነግርሽ ነገር ቢኖር ከዚህ በኋላ ከእነሱ ጋር የምታሳልፊ ከሆነ ህይወትሽ ጥሩ እንደማይሆን ነው እርግጠኛ ሆኜ የምነግርሽ ትላት አለች። በምን እርግጠኛ ሆነሽ ቤተሰቦቼን ታውቂያቸዋለሽ እንዴ? ሩትም እንዴት ላውቃቸው እችላለሁ? ደግሞ እያወቋቸውስ እንደዚህ እየፈለግሻቸው እያዩ እንዴት ዝም ልል እችላለሁ? በእርግጣው ጽናትም በልጄ ጉዳይም ከጎን የሆነች ስትረጅኝና ስታግዥኝ የነበረች መልካም ሴት ነች፣ እጅግ አድርጌ አመሰግናለሁ አለች። ሩትም እረ ቀላል ነው አታካብጁ እያለቻት ነበር ሩትም የሆነ ጉዳይ እንዳለባትና ወደዛ ልትሄድ ስለሆነ ሳሮንን ተጠንቀቂያት ከዚህ በኋላ ንቀሽ ለቢያት እባክሽን አደራ እያለች ነው። እሺ ምንም ብታደርገኝ ግን ይገባታል አለች። ህይወትም የሚኪን ጉዳይ ግን ሳትነግሪኝ አድበስብሰሽ አለፍሽው አይደለ? አለቻት። ዳዊትም ግድግዳ ተደግፎ ህይወትን በፍቅሩ ማሰላሰሉን ተያይዞታል። የፈራሁት ነገር ደረሰ ከዚህ በፊት ምንም እንኳን ህይወትን ቢወዳትም እንዴት አድርጎ መናገር እንዳለበት እንደከበደውና በዚህም ሲምሰለሰል ከቆየ በኋላ እንደ ምንም አድርጎ ነግሯታል። ይህንን ሳትቀበላይ ብትቀር ምንድነው መሆነው እያለ ሲያስብ የነበረውን አሁን ላይ ይኸው የፈራው ደረሰ። በእርግጥም እሷ ትክክል ናት። እሷ የማትፈልገውን የኔ ሁኝ ብዬ ማስገደድ አልችልም። ትልቅ ማንዴ በምትወደው ሰው ተጎድታለች። ስለዚህ ግድን የነመኝ ብዬ እሷን ማስገደድ አልችልም እያለ ከራሱ ጋር እየተነጋገረ በሀሳብ ሄዷል። ታዲያ በዚህ ሁኔታ እያለች ሩት ምን ትሰራለህ? የሰው አጥር ተደግፈህ እያለችው ነው። ዳዊትም ከሀሳቡ ሲመለስ አስደነገጥሽኝ ኮሩት ደግሞ ፍቅሬን ተናዘዝኩት እያላት ነው። አታደርገውም አላምንም እያለችው ነው ሩት። አይ ከዚህ በኋላ ተናግራለሁ ነገር ግን እንኳን ደሳለች ፍቅሬን አልተቀበለችውም። የኔና የሷ አንድ መሆን ግን ለምንድነው እንደዚህ ሊያስበረግጋችሁ የቻለው እያላት ነው። ሩትም አንድ የማትሆኑበትን ምክንያት ወደፊት በግልጽ ይነገርሃል ስትለው ነበር። ዳዊትም በቃ አንቺ ስለ ፍቅር ምንም የምታውቂው ነገር የለሽም እያላት ነው። አውቃለሁ ግን እባክህን ለተወሰነ ጊዜም ቢሆን ከእናትህ ሄድና እረፍት አድርግ፣ በዛውም ህዊን ትረሳታለህ እያለችው ነው። በእርግጥ አሁን ላይ የወሰድኩት አማራጭ እንደዛ ነው። ምንም እንኳን ህዊ ከውስጤ ባትወጣም፣ አሁን ላይ ከፊቷ ለመራቅ ወስኛለሁ አላት። ሳሮንም ከስራ ባልደረቦቿ መካከል መርከቡ የሚባለው ሰው የተወለደችበት አካባቢ እንደሆነና ቤተሰቦቿንም ጠንቅቆ እንደሚያውቅ ከደወለችበት ሰውዬ እንደዛ አይነት ኢንፎርሜሽን ይደርሳታል። እጅግ በጣም ነበር የተማረረችው። አንዱን ችግር ሳልፍ፣ አንዱን ደግሞ መርከቡ እንዴት የሰፈሬ ሰው ሊሆን ቻለ እያለች ከራሷ ጋር እየተነጋገረች ነበር። ሳሚ ሩትን እየተጠራጠራት ነው ከጀርባ ያለው ታሪክ ምን እያጠናች እንደሆነም፣ እዚህ ቤት የገባችበት አላማ ምን እንደሆነ ሁሉንም ነገር ከጀርባ እያጠናት ይገኛል። የህይወትን ልጅ አንቺ ነሽ እየወሰድሻት በማለትም ጠይቋት ነበረ። እኔ አልወሰድኳትም፣ ሁሉም ነገር ጊዜው ሲደርስ ይነገራል አለችው። ሳሚም ጊዜው ሲደርስ ብለሽ የምትቀጥሪው ምጻት ነው እንዴ እያለ የተለመደው ጭቅጭቃቸውን ቀጥለዋል። የመጣችበት አላማ ምን እንደሆነም እየጠየቃት ነው። እሷም ሳሚ አንተኮን ወደዚህ ቤት እንድመጣ ያደረከኝ ለምን ትረሳለህ? እያለች ነው። ፎቶውንም አውጥቶ ያሳያታል። ይህ ፎቶ የእቷ ልጅ ነበረ በሳሩን አማካኝነት ታግቶ ሲኖር የነበረ ቢሆንም ሩት ወደነ ሳሩን ቤት በመምጣት ከእገታ እንዲያመልጥ አስደርገዋለች። ታዲያ ይህንን ሁኔታ ሳሚ ሁሉንም ነገር ጠንቅቆ ያውቃል። በፊት እኮ ሳሮን ከምትሰራበት አላት ። አሁን ግን ወጥቷል አለችው። ይህን ያደረግሽው አንቺ ነሽ፣ አሁን ነው አላማሽ የተገለጠልኝ፣ በጣም አጭበርብረሽኛል፣ ዋሽተሽኛል እያላት ነው ትም እኔ ሳይሆን ያታለልኩህ፣ ያታለለችህ ሚስትህ ናት አለችው እና የእህትሽን ልጅ ነጻ ለማውጣት ነበር ወደዚህ ቤት የመጣችው። ይህ ብቻ ሳይሆን የሚስትህን ሰይጣንነትም ለማጋለጥ ነው። ይህን ስታደርጊ እኔ ዝም ብዬ የምመለከትሽ መሰለሽ ወይ? ምንም ቢሆን እኮ ሚስቴ ናት። ለማንኛውም ግን አሁን የምታደርጊውን ነገር ሁሉ ባጋልጥሽ አለቀለት ነገሩ ይላታል። ለማንኛውም ግን አሁንም ከጀርባሽ ብዙ ውሸት እንዳለ ነው የሚሰማኝ። ብቻ ይህንንም እንዳጋለጥኩት ሌላውንም ፈልቅጌ አጋልጥሽ አለው እያላት ነው። ሩትም አታደርገውም ሳሚ እያለችው ነው። አይ ባንቺ ምክንያት ይህ ቤተሰብ ሲበተን ማየት አልፈልግም። ሁሉንም ነገር አፈነዷዋለሁ እያለ እየፎከረባት ነበር። ታዲያ እሷም ምናለ ሳሚ ትንሽ እንኳን ብጠብቀኝ እያለች ብቻዋን እየተነጋገረች ነበር። ቤት በጣም ደብሮታል። ፕሮሰስህ መቼ ነው ያንተ? እኔም ከሀገር ዞር ማለት እፈልግ ነበረ። ኪም ለምን ወደ ዱባይ አትሄድም? የሳሩን ገንዘብ እንደሆነ ከዚህ በላይም ሌላ ቦታም ሊያዝናናህ ይችላል። አይደለም ዱባይ እያለው ነው። የምር ግን እንደዚህ ያስደበረች ችኳናት አይደል አለው። ሚኪም አዎ እሻለችኝ፣ የፍቅር ጥያቄን አልተቀበለችም። ስለዚህ ከፊቷ ዞር ማለት አለብኝ አለው እንቱ ለስራ ብሎ የሚሄድበትን አገር አንተ ለፍቅር ሽሽት ብለህ እንዴት ትለቃለህ? እያለው ሳለ ወዲያውኑ ህይወት መጥታለች። የሁለታቸውን ሁኔታ የተመለከተው ሚኪም እናንተማ በአይን ጥቅሻ ራሱ ትዋጉቴል እንዴ? እረ ይሄ ነገር ከባድ ነው፣ ማቆም አለባችሁ እያለ ነው ሰራዊትም ህይወትን የማላፈቅርበት ምክንያት ግን ምንድን ነው? እኔ ያልተገለጸልኝ እናንተ የሁለታችን ፍቅር የምትነቅፉበት ነገር ሊገባኝ አልቻለም። ሚኪም ገልጾ መናገር ቢከብደውም የሁለታቸውን እህትና ወንድም ጠንቅቆ ስለሚያውቅ ይሄ ነገር እጅግ በጣም ከብዶታል። ታዲያ በወሬያቸው መካከልም ሩት የት ናት በማለት ጠይቆ ነበረ። ሩት ሩት ማለት አበዛሳ፣ የድሮ የቃቃ ሚስትህ እንደሆነች አትቀጥልም? አለው። እባክህን አሁንም ዳር ልኝና ሱቅ በደረቴ ከፍቼ እሷንም ሆነ የኔን ህይወት የቁም ሲኦል ላድርገው እያለ የቀለደ ነበር። ዳዊትም ቀልዱ በጣም ተመችቶኛል እያለ የሳቀ ነበር። ቤትም አይንህን ከሩት አንሳ ወዮልህ እያለ እያስጠነቀቀው ነው። እኔ ለትዳር ነው የምፈልጋት፣ ቤተሰቦችህን ሄጅህ ነው የምጠይቃቸው እያለ ነው። አይ እኔ በእህቴ ቀልድ አላውቅም። ሚኪም ለምን እንደሆነ አላውቅም፣ ወንዶች የራሳቸውን ህይወት እያጣጣሙ እህቶቻቸው ሌላ ላይፍ እንዲጀምሩ አይፈቅዱላቸውም። ይህ ነገር ግን ግልጽ አልሆንልኝም አለው ሰዊትም ያው የወንዶች ባህሪ ወንዶች ስለሆነ እንረዳዋለን። ለዛ ነው እህትህን ግዴታ ነው አደራናት ልትጠብቃት ግድ ይላል አለ ሐኪም ይሄ ነገር አይዋጥልኝም፣ የእሷን ምርጫ ማክበር ደግሞ ግዴታ ነው እያለው ነበር። ሰዊትም በዚህ አካሄድ እኔን ማትምረኝ ማለት ነው። ለማንኛውም አሁን እራሴን አሞኛል፣ ገብቼ መተኛት አለብኝ በማለት ወደ መኝታ ክፍሉ ያመራል። ሳሮን ከስራው ላይ ስትመጣ ዳዊትን በጥሩ ሁኔታ አላየችውም። ምን ሆነ ነው በደህና አይደለም እንዴ ያለችው፣ ነው አይ ደህና ነኝ፣ ትንሽ ራሴን አሞኝ ነው በማለትም ከተቀመጠበት ተነስቶ ይሄዳል። ሚኪ ግን ጥያቄውን አስከትሏል። ስራው አደከመሽ አይደል? ክፋቱ ተንኮሉ፣ ይህ ስራ ግን በጣም አድካሚ ነው። ምን ለማለት እየሞከርክ ነው? አለች ሳሮንም ኮስተር በማለት ማለቴ የስራ ባልደረቦችሽ። አንቺ ደግሞ ስራ ወዳድና ሀቀኛ ነሽ፣ ብቻ ሁሉም እንደ አንቺ ቢሰራ ሀገራችን የት በደረሰች። ለማንኛውም አሁን ከስራ ስለመጣሽ ደክሞሻልና ገብተሽ አረፍ በይ፣ እኔም የሚሄድበት አለኝ በማለት ይወጣል። ቤት እያጸዳች ባለችበት ሰዓት ሳሮን ትመጣና ድንገት ታንቃታለች። እባክሽ ሳሮን ልቀቂ፣ እንዲያሳመምሽ ነው እያለቻት ነው። ደግሞ ይህን ትጠይቂያለሽ እንዴ? አፋለይ ብለሽ አንቺ ወስላታ ባለጌ ያለች እያሰቃየቻት ነበረ። ጸጉሯን የሚይዛ እየጎተተቻት ነው። ወደአሁኑ ዳዊት ይመጣና ከዚህ በኋላ ከህይወት እጅ ሽናንሽ እረፊ ሁለተኛ አሰቃያት አለው ብት ይፈርዱብሻል፣ በማለትም ይፎክርባታል። ሳሮንም ተናዳ ዞር በልልኝ በማለት ገፍትረው ወደ ውስጥ ትገባለች። ዳዊት ሳሮንን ተከትሎ ወደ ውስጥ ሊገባ ሲል እጁን ጎትታ ወደ ኋላ ታስቀረዋለች። ህይወት ዳዊት አንድ ጊዜ ስማኝማ እኔኮ ኮ ካለውበት አንጻር ስሜቴ ስለተጎዳ በጣም ተቀያይሬብሃለሁ። በእርግጥ ላንተ ያለኝ ፍላጎት እኔም በጣም እወድሃለሁ፣ አለችው። ይህን ጊዜ ዳዊት በጣም ተደሰተ፣ አቀፋትም። ምንም እንኳን በር ቢንኳኳ የራሱ ጉዳይ ያሉ ይመስላሉ። ፍቅራቸውንም ተገላለጹ። ዳዊትም አምላኬ ምን ይሳናል? ፈጣሪው የተመስገን ህይወትን ለእኔ ያደረክልኝ እያለ ፈጣሪውንም አመሰገነ። በራንኩ የተመለሱትም ሚኪና ሩት ነበሩ። አይሽ እህትና ወንድም ባለመተዋወቃቸው ምክንያት ወዴት እያመሩ እንደሆነ ይህ ሁሉ የመጣው በአንቺ ምክንያት ነው እያለ ሚኪም ሩት ላይ እየጮህባት ነው። እኔ ምን ማድረግ እችላለሁ? እኔም ባየሁት ነገር በጣም ነው የተደናገጥኩት። ይህ እንዳይፈጠር ብዙ ጥረት አድርጌ ነበር አለች ሩትም ይኸውልሽ፣ አሁን ቶሎ በይና ልታስቆሚያቸው ይገባል። የሳሮንን ጉዳይ ለእኔ ተይለኝ፣ እኔ ጨርሰዋለሁ። ያ ካልሆነ ደግሞ ሌላ ችግር ይፈጠራል እያላት ነው። ሩት ከሚገባው በላይ ተጨናንቃለች። ምን ማድረግ ነው የምችለው? አምላኬ ህይወትና ዳዊትን በአንድ ላይ እያለች እንዴት አድርጋ መለያየት እንደምትችል እህትና ወንድም መሆናቸውን ስ እንዴት መናገር እንደምትችል እጅግ በጣም ከብዷታል ሩት። እቅዷም እስከ መጨረሻው የሳሮንን ተንኮል ማክሸፍና ማስወገድ እንደሆነ ለሚኪ ትነግረዋለች። ይገባኛል ግን አሁን ከዚህ በላይ እንድትሄጂበት አልፈቅድልሽም እያላት እጇን ይዟትም እያባበላት ሳለ ከወደ ውጭ ሳሚ ይመጣና ይመለከታቸዋል። ኦ ዛሬ ደግሞ በእናንተ ነው ተራው አይደለ ዛሬ የማየው በህይወትና በዳዊት ነበረ፣ ታምራቱ እንደቀጠለ ነው፣ እያለ እነሱም ተያይዞ ትተውት ወደ ውጭ ወጥተዋል። ሳሚ እሻውን ምን ማድረግ ነው ያለብኝ? ይህን ነገር ካወቀች እኮ ህይወትን ፊቴ ላይ ነው የምትገላት፣ እያለ እየተጨናነቀ ነበር። የዛሬው ፕሮግራም የህይወት መንገድ ያለቀው፣ በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የተሰናበትኳችሁ፣ አመሰግናለሁ።